ሰላም ሰላም፣ ውዴ ቻናላችን ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን፣ ጋር ሁሉ ሰላም ሁሉ መልካም። እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ የአማርኛ ቃላቶችን በተከታታይ ሁሉ የሚየሰጠ ይገኛል። ከዚህ በፊትም የሰራናቸው ሆሄዎች ስላሉ እነሱንም፣ ከሀ ከፐ የተሰሩ አሉ ቃላት ሆሄያትን ጨምሮ እሱን ማየት ትችላላችሁ፣ ያላያችሁ ካላችሁ። ዛሬ ያው ከዚህ በፊት የጀመርነው ቃል ስላለ ቃላት ምስረታ በዛ ነው የምንቀጥለው ይሄ ትምህርት እንዲደርሳችሁ ደግሞ ሁሌም ሻር ላይክ እና ሰብስክራይብ ማድረግ እንዳይረሳ። ትምህርቱን ኦንላይን መማር የምትፈልጉ ቤተሰቦች ደግሞ ከታች ባለው ስልክ ቁጥር እየገባችሁ እናንተን በሚመቻችሁ የተለያየ የሶሻል ሚዲያ አማራጭ እየሰጠን ስለሆነ መማር ትችላላችሁ። ቀጥታ ወደ ትምህርታችን እንግባ ማለት ነው። እሺ አሁን እዚህ ጋር ነው የምንጀምረው። መጀመሪያው ይሄ መ ይላል። መ መ ጀ ጀመር ሲነበ ምን ይላል? መጀመር ል ጀመር መጀመር የሚል ትርጉም ይሰጠናል ማለት ነው። ኦኬ እዚ ጋር ደግሞ መመላላ

ታ ታ አጠቃላይ ምን ይላል? እርጋታ ይላል። እርጋታ ስናነበው እርጋታ የሚል ትርጉም ይሰጠናል ማለት ነው። እርጋታ። እሺ እዚህ ደግሞ ሳ ሳ ይ ይ ክ ክ

የ የ ት ት አጠቃላይ ምን ይላል? መለያየት መለያየት መለያየት እሺ እዚህ ደግሞ መ መ ስ ስ ማ ማ ት ት ሲነበብ መስማት ይሆናል። መስማት መስማት ብለን እናነባለን ማለት ነው እ ። ከዚህ ጋር ደግሞ የመጀመሪያ ት ማ ናት ማ

መጋጋረረጃጃ ሲነበ ምን ይላል? መጋረጃ ይሆናል። መጋረጃ፣ መጋረጃ ብለን ገጣጥመን እናነባለን ማለት ነው። እሺ፣ አሁን ደግሞ እዚህ ጋር መመ ሳ ሳ ለ ለ ም ም አጠቃላይ ምን ይላል? መሳለም ይላል። መሳለም መሳለም ብለን እናነባለን ማለት ነው። እሺ፣ አሁን ደግሞ እዚህ ነው የምንገባ። እዚህ ደግሞ ባ ባ ለ ለ ቤት ት ሲነበብ ባለቤት ባ ለቤት ብለን እናነባለን ማለት ነው። ኦኬ እዚህ ጋር ደግሞ መ

አ ሸ ሸ ና ና ፊ ፊ አጠቃላይ አሸናፊ ይላል። አሸናፊ አሸናፊ። ኦኬ። አሁን ደግሞ እዚህ ጋር ሙ ሙ ሉ ሉ ነ ነ ሽ ሽ ሽ ሲነበብ ሙሉ ነሽ ይሆናል። ሙሉ ነሽ ሙሉ ነሽ ሙሉ ነሽ ብለን እናነባለን፣ አገጣጥመን ማለት ነው። ይህን

ጥ ን ን ካ ካ ሬ ሲነበብ ጥንካሬ ይሆናል። ጥ ን ካሬ ጥንካሬ ብለን እናነበዋለን ማለት ነው። እሺ እዚህ ጋ ደግሞ

ግ ን ን ባ ባ ር አጠቃላይ ምን ይላል? ግንባር ግንባር ግንባር ብለን እናነባዋለን ማለት ነው። እሺ የመጨረሻን ደግመውና እንጨርሳለን መ ጀ

ሉ ነ ሽ ሙሉ ነሽ ኦኬ እዚህ ጋር ደግሞ መ ላ መ ድ መላመድ መ ስ ማት መስማት ባ ለ ቤ

አሸናፊ ግንባር ግንባር ለዛሬ ያለን እዚህ ጋር ያበቃል። ውድ ቤተሰቦች ትምህርቱ አስተማሪ ሆኖ ካገኛችሁትና ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ኖቲፊኬሽን በማብራት ሁሌም እንዲደርሳችሁ ማድረግ ትችላላችሁ። ደግሞ ሌላ ከዚህ የበለጠ የሚሰራ የሚያስፈልጋችሁ ካለ በኮሜንት ብትሰጡን እኛ የእናንተን ሀሳብ ተቀብለን የምንሰራ ይሆናል። ትምህርቱን ኦንላይን መማር ለምትፈልጉ ደግሞ በተለያዩ የሶሻል ሚዲያ አማራጮች እየሰጠን ስለሆነ ከታች ባለው ስልክ ቁጥር ገብታችሁ እኛን ማግኘት ትችላላችሁ። ቻው፣ ደህና ሁኑ።